አለማችን ላይ በጊዜ ሽክርክሪት አስደናቂ ወሬዎች፣ አስደናቂ ታሪኮች ሰርክ ይሰማሉ። በመደነቅ በመገረም አፍ የሚያስከፍቱ አንዳንድ ጊዜ ደግሞ እጅግ ግራ የሚያጋቡ ጥያቄ የሚፈጥሩ የሚያከራክሩና የሚያወዛግቡ እውነቶችም ይከሰታሉ። ሰላም የትንግርት ቤተሰቦች፣ ይህ ትንግርት ድንቅ እውነታዎች ነው። ዛሬዋ የትንግርት ድንቅ እውነታዎች ባለ ታሪካችን ኤልዛቤት አንደርሰን ሲራ ትባላለች። እንደ ምዕራባውያኑ የዘመን ቀመር በ1988 ዓ ም በሀገር አሜሪካ ኦሬጎን ግዛት አሎሃ በተባለች ከተማ ነው የተወለደችውም። ይቺ የ37 ዓመት ሴት ባለትዳርና የሶስት ልጆች እናት ናት። ይቺ ሴት በተፈጥሮ እጅግ የተለየች በመሆኗ ዓለማችን ላይ ዝናና እውቅናን አትርፋለች። ኤልዛቤት የተባለችውን የቺን አሜሪካዊት ዝነኛ ያደረጋት በመጠን ከፍተኛ የሆነ የጡት ወተት ማምረት መቻሏ ነው። ኤልዛቤት በቀን ወደ ስድስት ሊትር የሚጠጋ ወተት ከጡቷ ይገኛል። ይህንን ማድረግ በመቻሏ እንዲሁም ለሂውማን ሚልክ ባንክ ወይም ለሰው ልጅ ጡት ወተት ባንክ 1.599 ሊትር የጡት ወተት በመለገሷ እንደ አውሮፓውያኑ የዘመን ቅምር በ223 ዓ ም የዓለም ሪከርድን ሰብራለች። እንዲሁም ከጊነስ ዎርልድ ሪከርድ ሰርቲፊኬት ተሰጥቷታል። ዛሬ ድረስም የእሷን ሪከርድ መስበር የቻለ የለም። እስከ ሐምሌ 2023 ዓ.ም ተመረድ ድረስ ብቻ ለሂማ ሚልክ ባንክ ወይም ለሰው ጡት ወተት ባንክ 10000 ሊትር የጡት ወተት መለገስ ችላለች። በዚህም የተነሳ የጡት ወተቷ አማልክት የሚል ቅጥል መጠሪያ ተሰጥቷታል። ኤልዛቤት የምትለግሰውን የጡት ወተት የከተማዋ ነዋሪ ቤተሰቦች እንዲሁም ዓለም ላይ የሚገኙ ቤተሰቦች ይጠቀሙታል። ዓለማችን ላይ በቀን ውስጥ ስድስት ሊትር የጡት ወተት በማመንጨት ተወዳዳሪ የሌላት ይህቺ አሜሪካዊት ለዚህ ሁኔታ የዳረጋት ሃይፐርላክቴሽን ሲንድሮም ለተሰኘም የጤና ሁኔታ በመጋለጧ ነው። ይህ ሁኔታ ሴቶች ከልክ ያለፈ የጡት ወተት እንዲያመርቱ የሚያደርግ ነው። ኤልዛቤትም የዚህ ተጠቂ በመሆኗ ገና እርጉዝ እያለች በቀን ከግማሽ ሊትር በላይ ወተት ታመርት ነበር ከወለደች በኋላ ደግሞ አንዳንዴ ስድስት ሊትር ሌላ ጊዜ ደግሞ ስድስት ነጥብ ሰባት ሊትር ወተት በቀን ታመርት ጀመር ይህም ማለት ወላጅናቶች ከሚያመርቱት ወተት በስምንትና አስር እጥፍ የሚልቅ ነው ታዲያ የምታመርተው ወተት ከሚባክን ብላ ለሰው ጡት ወተት ባንክ ወተቷን መለገስ ጀመረች የእሷ ጡት ወተት በአቅራቢያ ላሉ ህፃናት በቀጥታ ሲደርስ ወደ ሌሎች የዓለማችን ሀገራት ደግሞ ከሰው ልጅ ጡት ወተት ወደሚዘጋጅ ምግቦች ተቀይረው ለህፃናት እንዲደርሱም ይደረጋል። ኤሊዛቤት የተባለችው ይቺ ግለሰብ ወደፊት የራሷን ሪከርድ የማሻሻል ህልም አላት። እንዲሁም በወተት ልገሳ የተቸገሩ በርካታ ህፃናትን መርዳትም ትፈልጋለች። የጡት ወተትን ማጋራትም በሌሎች አካባቢዎች የተለመደ ነገር ሆኖ ማየትም ትልቅ ምኞቷ ነው።